በትላንትናውና በዛሬው ዕለት ሐዋሳ ከተማ በታላቅ ሐዘን ተውጣለች። በጣም የተወደዱና በሰዎች ዘንድ የተከበሩ አገልጋዮቿን በሞት ተነጥቃለች። መንገዶን ሲያሰፋ አደጋው በቀን ስምንት ዘጠነኛ ወር 2017 ከጧቱ ሶስት ሰዓት ላይ በወላይታ ሶዶ ከተማ በደረሰው የተሽከርካሪ አደጋ የሪፈራል ቃለ ህይወት ቤተ ክርስቲያን አገልጋይ የሆነችው ወንጌላዊት አሳመነች አባተ፣ እንዲሁም በካቦድ አማኑኤል ህብረት ቤተ ክርስቲያን አገልጋይ የሆነው ታመነ ታደሰ በደረሰው አደጋ ሕይወታቸው አልፏል። አገልጋይ ታመነ ታደሰ ባለትዳርና የሁለት ልጆች አባት ሲሆን፣ አገልጋይ ታመነ ታደሰ በቤተ ክርስቲያንና በቅዱሳኑ መካከል የተወደደና ትሁት አገልጋይም ነበረ። ታዲያ የዝግጅት ክፍላችን በአደጋው ጉዳት ለደረሰባቸውና ቤተሰቦቻቸውን ላጡ ለሟሹ ቤተሰቦችና ወዳጆቻቸው ጓደኞቻቸውን፣ ለቤተ ክርስቲያን ምዕመናንም በአጠቃላይ ለሁሉም ከፍ ያለ መጽናናትን ይመኛል። ስርዓተ ቀብራቸውም በዛሬው ዕለት ከጧቱ አራት ሰዓት ላይ ዘመድ ወዳጆቻቸው የቤተ ክርስቲያን ምዕመናን በተገኙበት እንደሚሆንም ተገልጿል። መጽናናቱን ይስጥ። ክርስቶስ ኢየሱስ ብቻ። ምንድነው ጎርጊስ ተሰነጠቀ፣ ተገዘገዘ። ለራሱ ነው የተገዘገዘው፣ ለራሱ ነው። ይቅርታ አድርጉልኝ፣ ሐዋሳም እንዲህ ብያለሁ። ወጣት ስለሚበዛ ይሄንን ቃል ልጠቀመው። ጎርጊስ ምንድነው ተገዘገዘ፣ ተሰነጠቀ፣ በመጋዝ ተሰነጠቀ፣ ተፈጨ፣ ተፈጨ ይለዋል። ታዲያ ጎርጊስ ይሄን ቃል ስትጠቀም ለሃጃው ነው የተገዘገዘው። ለእኔ አይደለም ለእኔ የተዋረደ አንድ ብቻ አንድ ብቻ። እርቃኑን በሰማይና በምድር ፊት የተንጠለጠለ አንድ ብቻ። ለእኔ የተገረፈ አንድ ብቻ። ለእኔ ደሙን ያፈሰሰ አንድ ብቻ። እዚህ ትምህርት ውስጥ ተቅማጢ ይዘ መግባት አትችልም። እዚህ ትምህርት ውስጥ ለአብ ይዘ መግባት አትችልም። ኢየሱስ ያድናል የሚል ሰው ካለ አሜን ይበል። ጳውሎስን ሃይማኖት ሊያድነው ካልቻለ ማንንም ሃይማኖት ሊያድነው አይችልም። ጳውሎስ ማለት 613 የኦሪት ህግ በቃሉ አጥንቶ የሚጠብቅ በሳምንት 3 የሚጾም በቀን 3 የሚፀልይ በአመት 3 አስራት የሚሰጥ ፈሪሳዊ ነው። ማንም እንደ ጳውሎስ ያለ ሃይማኖተኛ የለም። ጳውሎስን ያላዳና ሃይማኖት አንተን ሊያድን አይችል። ጳውሎስን ካላዳና መርቆሬዎስን ጠቅላ ሃይማኖት ጠቅላላ ጠቅላላ ከሰበሰብ ሊያድን አይችል። ከዛ ፀጋ ግን ማንንም ሊያድን ይችላል። ማንንም ለመሰል ያንን አመፀኛ ደም አፍሳሽ ያንን አመፅ ተሳዳቢ ያንን ከኃጢአተኛ ዋና የሆነውን በደማስቆ መንገድ ላይ አግኝቶ በፍቅር የማረከ የእግዚአብሔር ጸጋ ይባላል። ኢየሱስ ጌታ ነውት ስለማትፈልግ ነው ከኔ ጋር መልስ ስለሌለኝ መደበቂያ መሸሸጊያ ዋሻ እፈልጋለሁ። ነው መደበቂያ አይደለም መደበቂያ ስብሐተ ፍቁር ላይ ታወራኛለህ አታወራኝም? መጽሐፈ ሰዓታት እያወራህ ነው እኮ። እሱ ላይ ካወራህ አቡነ ዘበ ሰማያት ብሎ የሚለው ጋር እንዳትሄዳት። መጽሐፍ ቅዱስ ላይ ስለ ማርያም የቀጠፋችሁት የዋሻችሁት ቤተክርስቲያኒቱ

እዚህ ህዝብ ላይ መዋሸት ይብቅ። በክርስቶስ ደም ላይ መነገድ ይብቅ። የሰው ነፍስን ወደ ሲኦል እየከተታችሁ ያልሆነ ትርጓሚ እዚሁ ትርጓሚው ስላለ እናያለን። የጠየቅኩ ግን መጽሐፈ ሰዓታት ላይ ነው፣ አጭርና ግልጽ። አዎ የጠየቅኩ ላይ አውራ መርጌታ፣ ፕሊስ፣ የጠየቅኩ ላይ አውራ መርጌታ፣ የጠየቅኩ ላይ ብቻ መልስ ጠኝ ስለ ማርያም እናገረው አቡነ ዘበሰማያት የወንጌል ላይ ነው። ወንጌል ላይ የተጻፈው ጌታችን ማቴዎስ ወንጌል ላይ እንደተናገረው ማቴዎስ እንደጻፈው ሌሎችም ተመሳሳይ ወንጌላት እንደጻፉት እዛ ላይ የወንጌል አንድምታ ትርጓሜ ላይ ስንደር ስለ አቡነ ዘበሰማያት ታወራለ። አይ መደበቂያ መሸሸጊያ ጥላ ፈልጌ ነው እንደ የተሆነች ቀዳዳ ቦታ ለማምለጫ ዝብ ሽት በለካልክ የትም አታመልጥ በግራና በቀኝ ታጥራል ማለት ነው። ስለዚህ መጽሐፈ ሰዓታት ስባተ ፍቅሩን ተርጉመው ለማርያምን፣ እሺ ጥሩ በቃ ግዙንን እንተወርና እንግዲያስ ታምረ ማርያሙንና ሰባተ ፍቅሩን እንዴት ነው ሁለቱ አይጣላም ወይ ወደሚለው እንሄድ። ደግሞም የቤተ ክርስቲያንም ታሪክ ስላለን ከእሱ አንጻር ላስረዳ ኤርሚ። በእኛ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የእመቤታችን እናት ሀና ትባላለች፣ አባቷ አያቄም ይባላል። ከሀናና ከእያቄም በፊት እመቤታችን ተወልዳለች፣ ልደቷ ሄንቀ ነው ብለን አናከብርም። ስለዚህ አሁን እመቤታችን ቅድመ ዓለም ነበረች ወይም ከዚያም በፊት ነበረች ስንል እኛ ኢትዮጵያ ኦርቶዶክሳውያን አማኞች በመታሰብ ማለታችን ነው እንጂ ተወልዳ ነበረች የሚል ትምህርት የለንም። በሶስት ዓመቷ ወደ ቤተ መቅደስ ገባች ብለን ታሪክ ስላለን ማለት ነው። ስለዚህ ግዙን ልቶ እና ግዙን አቡነ ዘበሰማያት ላይ መሄድም ስላልፈለግ ከአንተ እንደዚህ ነው የምናምነው እና ቅድመ ዓለም ወይም ከሰማይና ከምድር በፊት መቤታችን ነበረች። አዎ በምን በአምላክ በሕሊናው በመታሰብ ለምንድን ነው የታሰበችው ብለን ስንመለከት፣ ቀደም እንዳልኩት አዳምን ሳይፈጥረው አዳም የሰራውን ስራ እግዚአብሔር ያውቃል። ስለሚያውቅ አዳም ወድቆ እንደማይቀር እንደሚያድነው ደግሞ ያውቃል። ስለዚህ ያንን የሚገልጽ ሀሳብ ነው ነው ወንድማችን ስለዚህ የጌታ እናት ማርያም ቀድም እንዳልከኝ ቤተ ክርስቲያን ኦርቶዶክስም ጭምር አብዛኛው የመጽሐፍ ቅዱስ ተማሪዎችም እንደሚስማሙበት የአስራ አምስት ዓመት ልጅ በሆነች ጊዜ ጌታን እንደወለደችው፣ ስለዚህም በስጋ መኖር የጀመረችው የዛሬ ሁለት ሺህ ዓመት እንደሆነ ነው አደ ጌደማ ወደ ይቻላል ክርስቶስን ብቻ 15 ዓመት እንደምትበልጠው በስጋ ማሰብ በቂ ነው። ኤርሚያስ ወደ መረጃ ሂድ። መለፋለፍ ምንም አልጠቀምም። ለትውልዱ መረጃ ካሜራ ገልጣለሁ። ይህ መጽሐፍ ምን ይላል? መርጌታ መልካችዳነ ምረት በግእዝና በአማርኛ ከላይ ድርሳነ ኪዳነ ምሕረት። እሺ፣ አሳታሚው አሳታሚው ከሳታሚው ፈቃድ፣ አዘጋጅ ቅዱስ ናኩቶ ላይ ይሁን ችግር የለም። አይ አንበበው ችግር የለም። አይደለ መቼ ምን ነው ሰውም እያየው ስለሆነ ምን ነው ያየው ነው። ማን ያሳተመው አዘጋጁን ይናገራል። አዘጋጁ ማን ነው? የቅዱስ ናኩቶ ለአብ ደብር ሰበካ ጉባኤ የኦርቶዶክስ ክርስቲያን አይደል የገዳ አ ምናልባት የጴንቶች እንዳይሆን ብዬ ነው። ስልኩ ቁጥሩን ይንስርሻት አድርጋችሁ ማየት ትችላላችሁ። የገጣሙ ሰቤት ምን ይላል ይሄ? ከፍጡራን አስቀድማ የነበረች መላይት የሚያመሰግኗት ፀሐይ የከለላት ሁለተኛ ሰማይ እርሷ ናት ይላል። ከማን አስቀድማ የነበረች ከፍጡራን ምን የነበረች። አሁን እሱ ከታምረ ማርያም ጋር ምን ብላ መርጌታ፣ ችግሩ እዚህ ጋር እኮ ነው። ምን ብላ መርጌታ፣ አስቀድማ የነበረች አልኩህ እኮ። ከመጽሐፈ ሰዓታት ጋር ስብአተ ፍቁር ጋር ይገናኛል አይደል? ከታምረ ማርያም ጋርም ይገናኛል። ከስብአተ ፍቁር ጋር እናየዋለን። የታምረ ማርያም ግን አሁን ያልኩትኝ እምቅድመ ሰማይ ወምድር ሀሎቲክ ብሎ ከሚለው ቃል ጋር ይገናኛል፣ አደል ይገናኛል። አጥታ ይገናኛል። ስለዚህ አስቀድማ ምን ያለች ነው የሚለው፣ የነበረች መኖሯ በአምላክ ህሊና ታስባ ነበር ብሎ የሚለው ታምረ ማርያም ላይ የሚለውን ትርጓሜ አይደለም ብሎ የሚለው ስለነበረች መላእክት ምን ይሏት ነበር ይላል። እሱ ደግሞ ያመሰግኗታል። መቼ ነው የሚያመሰግኗት? በሊና ሊናች አለች። በአምላክ ህሊና ውስጥ ሆና ነው የሚያመሰግኗት መላእክት አይደለም እሺ መቼ ነው የሚያመሰግኗት? የነበረው ከተወለደች በኋላ ያለውን ነው። አልፎ ደግሞ የተናገረ እሱ ላይ ከፍጡራን አስቀድማ የነበረች ነው። ይሄ ትንቢት ቃል ነው እንዴ? እሱ በህሊና አምላክ አልኩ። ኤርሚያስ በህሊና አምላክ አይልም፣ አስቀድማ ነበረች እኮ ነው። ታምረ ማርያም አለን። ታምረ ማርያም መርጌታ ይሄኛውና ስብሐተ ፍቁር ዘማርያም ላይ መጽሐፈ ሰዓታት ያለው ተመሳሳይ ነው። የታምረ ማርያም በህሊና አምላክ ይላል። ልክ ነው። ታምረ ማርያም አለሰር ሶስቱም ተመሳሳይ ነው። ኤርሚያስ አይደለም አይደለም በጉልበት ከሆነ ይቻላል ምንም በጉልበት አይደለም አስቀድማ የነበረች እ ይህንን አንብብልኝ የንወድነት ስምንቱ ነፍሳት ከጥፋት ውሃ የሰወረች የሰማይ አምላክ የቃል ኪዳኑ ምልክት የምትሆን ብሩህ ቀስተ ደመና የተባለች ማርያም ሂች ናት። ጥሩ ምን ያለች የሰወረች። እሱን አንድ ማስረጃ ለስጤ ርሚቀስ አንድ አድምጠኝ። ኖሆን ከነ ልጆቹ ከጥፋት ውሃ የሰወረች አለ። የሰወረች ብሎ ሲል ምን ማለቱ ነው? ያዳነች፣ አ ያዳነች ነው። ኖሆን በመርከብ ያዳነች ልብ ብላችሁ፣ እሱን ከነ ፍጥረቱ ጭምር ያዳነች ሳነት ይላል ዘፍጥረት መጽሐፍ ቅዱስ ልስጥ ለእሱ ግልጽ እንዲያደርግልህ። አይ ቆይ ዘፍጥረት መጽሐፍ ላይ ይህን ታሪክ ሲናገር ኖህን ከነ ልጆቹ ከጥፋት ውሃ በመርከብ ያዳነ ማን ነው? በመርከቡ በመርከቡ አድኗቸዋል። እግዚአብሔር ያዳናቸው። ኖህን ከነ ልጆቹ ከጥፋት ውሃ መርከብ ሰርቶ እንዲድን በመርከብ ያዳነው ማን ነው? በመርከብ እግዚአብሔር ያዳነው አለቅ ስለዚህ ይሄ የደብተራ ቅዠት ነው ማለት ነው። ላሳይ የደብተራ ቅዠት መሆና ለሌለበት ይሄ ደተራ ይቻላል። አንደኛ ቆረንቶስ አወጣልኝ፣ አንደኛ ቆረንቶስ ታሳየኛል። በኋላ ዝም ብሎ ስድብ እኮ አይጠቅምም። አሁን እዚህ ስድስት መቶ ሀምሳ ስድስት ሰው ስላለ ምን ማለት ነው የፈለገች ይሄ እኮ መጽሐፍ ኦርቶዶክስ አወራን መለስክልኝ። እግዚአብሔር ነው ያዳነው፣ ማርያም ስለዚህ አላዳነችም ማለት ነው። ሰዎች ብሎ የሚያለት ማዳነው ስለዚህ አላዳነችም ማለት ነው ላሳይ እያልኩ፣ መርጌታ ልጨርስና መጽሐፍ ቅዱስ ልጥቀስ እያልኩ። ስለዚህ ለውይይት አይደለም የሚያስገባህ ታወራለ፣ መርጌታ ላውራና፣ ስለዚህ ለውይይት ካላስገባኝ እየተደማመጠን ላውራና ታወራለህ አልኩ። ዝም ብለህ እንደዚህ ከምታወራ ስድቡን ተውና፣ እንግዲህ ሴርሚ ለመሳደብ ቢያንስ ከነገርኩ በኋላ ብትሳደብ አይሻልም? የደብተር አቅዠት የምትለው በኋላ መልስ ትሳደብ፣ ከጠፋ ትሳደብ አለ። የደብተር ነው እሱን አለመሆኑን ላሳይ እያልኩ ኤርሚያስ፣ እንደዚህ አይነት በኋላ ላይ ታወራለህ። በቃ ሰላም ሁኑልኝ አመሰግናለሁ ሰማ እየተባለ ውይይት ስለሌለሙ ሰዎች እሱ ሁሉ አስረዳ ነበር እኮ ቀጥል እስራኤልን ከመከራ ምድር ያወጣችው ማለት ጠያቄ ልጠይቀናት ጠይቃለህ ብዬ ስልህ ድረሱ ልኝ ማንም አያስፈልግሽም። ማንም የተጠየቀው ማለት ነው። እሺ የሙሴ ጽላት ማን ነው? የሙሴ ጽላት እሱን ሁሉም ያስረዳ ነበረ። የድንግል መሳ መሰለኝ። የሙሴ ጽላት ማነው? ጥያቄን ተቀበለኝና በኋላ አንተ የፈለግከውን ጥያቄ ትጠይቃለህ። ቀጠልሽ። የሙሴ ጽላት ማነው? የሙሴ ጽላት ማነው ስትል ማነው የሙሴ ጽላት ማለት ግልጽ ነው። እባክህ መርጌታ የሙሴ ጽላት ጽላት የድንገት ማርያም ምሳሌ ይሆናል። ምሳሌ እያለ እየተደማመጠን አንዴ ጠቂ የሙሴ ጽላት ማለት አልገባኝም ማለት የሙሴ ማለት አልገባኝም ጽላት ማለት አልገባኝም ብለህ አትደበቅ። ጽላት ዘሙሴ ጸጳጦስ ዘሲና ተብሎ ይባል የለ? ማናት የሙሴ ጽላት በአማርኛ በምሳሌ የመቤታችን ምሳሌ ማናት? የሙሴ ጽላት ኧረ እንዴት ነው? አየህ ከባድ ነው ከባድ ነው የሙሴ ጽላት ማናት ማናት የሙሴ ጽላት ነው ብላችሁ የሙሴ ጽላት አስሮ ቃላት የተጻፉባት ማናት ነው እኔ አስሩን አይደለም በምሳሌ ደግሞ ማርያም ምሳሌ ናት የታይኩም ባግባ መልስልኝ የሙሴ ጽላት ማናት ነው ያልኩ አስር ተጻፈበት አስራ አምስት ተለቀለቀበት አልወጣኝም የሙሴ ጽላት መጀመሪያ ማናት እያብራራው ነበር የሚያል ማብራራቱ፣ ለማብራሪያ ጊዜ እሰጣለሁ። የሙሴ ጽላት ማናት? ድንግል ማርያም ምሳሌ ትሆናለች የሙሴ ጽላት፣ ስለዚህ ማርያም ናት ማለት ነው። የሙሴ ጽላት የሙሴ ጽላት ማናት? ማርያም ናት በእናንተ ማለት ነው። እሺ፣ ታቦት ውስጥ ማን ነው? ክርስቶስ ማርያም ትሆናለች እሺ ታቦቱ ማነው ለይልኝ ከሁለት አንዱ? ድንግል ማርያም፣ ድንግል ማርያም ምሳሌ ነው እያወራ ያለው ኋላ አብራራለሁ አለው። ጽላቷም ድንግል ማርያም ናት። ይታያችሁ መርጌታ መልሳውን ታቦቱም ድንግል ማርያም ናት። ታቦት የምን ማደሪያ ነው? ታቦት የጽላት ማደሪያ ነው። ታቦቱ የጽላት በዚህ ጽላት ደግሞ የክርስቶስ ምሳሌ ይሆናል። ቆይ ወንድሜ፣ ጽላት ማደሪያ ነው። እሺ፣ ስለዚህ በዚህ መሰረት ታቦቱም ማርያም ከሆነች፣ ጽላቷም ማርያም ከሆነች በማርያም ውስጥ ማን ያደረው? በማርያም ውስጥ ማርያም አደረች አደል አደለም? ሄርሚ ጥሩ። አሁን ስለ ድንግል ማርያም እያወራን ስለሆነ ነው። ድንግል ማርያም ናት ብለኛል። ጽላቷም ድንግል ማርያም ነች ብለኛል አንድ ምሳሌ ያለ እያወራን ያለ ነው። እርሚ ምሳሌው ጽላት የክርስቶስ ምሳሌ ይሆናል። መቤታችን ማርያም ያልበትን ለአብራራ የእርሚ ድል ስጠኝ። ጽላት መቤታችንን ስናደርግ ቃሉ የተጻፈውን ቃል አካላዊ ቃል ኢየሱስ ክርስቶስን እናደርጋለን። የርሚ አብራራ ማርያም ነች ብለኛል። ማርያም ብለህ ያልክበትን አብራራ ማርያም ጽላት ማርያም ያልኩበትን ምክንያት ቦቷም ማርያም ነች እሺ ልንገር ስማኝሽ፣ ጽላት ድንግል ማርያም ናት ስንል በጽላቱ ላይ የተጻፈ ደግሞ ቃል አለ። ቃሉ ዮሐንስ ወንጌል ምዕራፍ አንድ ቁጥር አንድ በመጀመሪያ ቃል ነበረ፣ ቃልን በእግዚአብሔር ዘንድ ነበረ እንደሚለው ሁሉ አካላዊ ቃልን ያሳያል። ጽላት የቃሉ ማደሪያ የተጻፈበት ስለሆነ ጽላቱ ደግሞ ድንግል ማርያም ምሳሌ ናት። ታቦት ላይ ስንመጣ ታቦት የጽላቱ ማደሪያ ነው። ታቦቱ የድንግል ማርያም ምሳሌ ይሆናል። በዚህ ሰዓት ጽላት ደግሞ የክርስቶስ ምሳሌ ይሆናል። አሁን ጥያቄ ላይ ልምጣ። የሙሴ ሕጉ የተጻፈበት ምኑ ላይ ነው? ጽላቱ ላይ ነው። ጽላቱ ከምንዳይ ተሰራው? ምናልባት አሁን ካላስታወስኩ በጣም ይቅርታ፣ ከእንቁሚል ሁለተኛው ካልሆነ ከእንቁሚል አለ ድንጋይ የሚል አለና፣ ሁለቱ ነገሮች መጀመሪያ እግዚአብሔር ለሙሴ የሰጠው ከእንቁ ይመስለኛል፣ በኋላ ሙሴ ደግሞ ከድንጋይ ይመስለኛል የቀረጸ። ከተሳሳትኩ መጽሐፉን አውጥተህ ማየት ይችላል። መረጃ የመጀመሪያው ጽላት የቱ ጋር ነው ያለው? መጽሐፍ ቅዱስ እንዳጋጣሚ ሆነ ለስኩም ሆነት ለመናገር እ ለርዳህል አገዘ ዘጸአት 32 እዚህ ጋር ቁጥር ሰላሳ ሁለት ቁጥር አስራ አምስት ሙሴም መለሰ፣ ሁለቱን የምስክር ጽላቶች በእጅ ይዞ ከተራራው ወረደ። ጽላቶቹ በዚህና በዚያ በሁለት ወገን ተጽፎባቸው ነበር። ጽላቶቹም የእግዚአብሔር ጽፈት ማስራ ነበሩ። ጽፈቱም በጽላቶቹ ላይ የቀረጸባቸው የእግዚአብሔር ጽፈት ነበረ ይላል። እነዚህ ጽላቶች የድንጋይ ናቸው ወይስ እንቁ ናቸው? እሱን ለዛ ነው እኔ እርግጠኛውን ለመሆን መጽሐፍ ቅዱስ ማውጣት ይኖርብኛል። እዚህ በፊት አንብቤ ያለው አይ ማለት ሌላ ቦታ ላይ ዘዳግም ይሆን ያነበብኩት ነበረኝ እና ለዛ ነው እሱ እሱ ችግር የለውም ኤርሚያ ያጠለን እሺ፣ ዘጸአት 34 ቁጥር አንድ እና ሁለት እግዚአብሔር ሙሴ ነው አለው ሁለት የምን ጽላቶች ይላል የድንጋይ ጽላቶች እንደ ፊተኞቹ አድርገህ የፊተኞቹ የምንድን ጥላቶች ነበሩ? የፊተኞቹን እኔ የእንቁ የሚል ያነበብኩ ይመስለኛል ግን እርግጠኛ ስላልሆንኩ ነው ለዚያ፣ እንጂ የእንቁ ብለህ ያነበብከው እዚህ በእግዚአብሔር ቃል ላይ ሳይሆን በእናንተ በጨመራችሁት የእግዚአብሔር ቃል ባልሆነው እዚህ ላይ ነው ያነበብከው። ላሳይ ኩፋላ መጽሐፍ ምዕራፍ አንድ ነው በቃ ይሆን አይ እግዚአብሔር ቃል አይደለም። ኩፋሌ እግዚአብሔር ቃል አይደለም። ችግር የለውም። ረሳችን እንዳንለቅ። አይ ቆይ ቆይ ቆይ፣ ደግሞ ወደዚያም ወደዚያም ስንል ረሳችን እንዳንለቅ ኩፋሌ ማለት ነው። ኩፋሌ እግዚአብሔር ቃል ራስን ያመጣው ይሄ ቅጥቃጣ ሲጀምር ሚዩት አድርገው መርጌታ ዶክተር ዶክተር ያሉበት ቤት ሚዩት አድርገዋለህ። የምን ውታ ማብዛት ነው? መጽሐፈ ኩፋሌ ነው። ይሄ መጽሐፍ የእግዚአብሔር ቃል አይደለም። እዚህ ቃል ለምን ይላል? መርጌታ የሚታደርጋለ ወይስ አታደርግም? ሌሎቻችሁ ታደርጋለ አታረግም? ትወያኛለ ትወያይም? ኤርምያስ ሂድና ጠላህን ጠጣህ። የደብተራ መጨረሻ ይሄ ነው። እሺ፣ እዚህ ክፍል ላይ የመጣው ምን ይላል? እዚህ አንድ የሚቀጥፍ ውሸት አላቸው ሰማንያ አዱ በሚባለው ኩፋል ይሄ የእግዚአብሔር ቃል አይደለም።